አሰላሙ አለይኩም ረሕመቱላሂ በረካቱሁ ሹድና፣ የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ሰላም ነን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ዛሬ ደግሞ እስኪ የእኛን ሀገር እና የሳኡዲውን አይቼ ለእናንተ ልነግራችሁ መጥቻለሁኝ። ከዛ ሀገር ሰዓት ትቆጩ የምታመጡትን ነገር ልንገራችሁ ብዬ ነው ውዶቼ ነው። ይቺጊድር ድክት የእኔ ዘጠኝ ሊትር ናት መሰለኝ። እዚህም ሀገር አለ አይቼዋለሁ፣ ግን የሚገርማችሁ ነገር እዚህ ሀገር ያለው ይሄ አሁን የኔ ስቲል ነው፣ እንደምታዩት ስቲል ነው። ጽሁፍም አለ። እውነት ለመናገር የት ላይ ነበረ? ብቻ ስቲል ነው። ኔ የገዛሁት ስቲል ነው፣ ስቲል የሚለው ነው። እዚህ ሀገር ግን ያለው አልሙኒየሙ ነው። እዚያም አልሙኒየሙ አለ። አስሩ ሊትር እዛ ሀገር ራሱ በመቶ ምናምን በር የሚሸጥ ማለት ነው ምን እና ውዶች እዚህ ሀገር ያለው አለመኖሩን ከአምስት ሊትር ጀምሮ ዘጠኝ ሊትር አምስት ሊትር አይቻለሁ። እኔም ሱቅ አለ። እውነት ለመናገር ግን እንደዚህ ሀገሩ አይደለም፣ እንደዛ እንደ ሳውዲው አይደለም። አልሙኒየሙ ነው ያለው። አይቻለሁ በደንብ ማለት ነው። እንደገና ደግሞ ምክንያት ሳከራባ እዛማ እዚህ ማገር አለን። ግን ያን ያክል አይደለም። በጣም ልዩነት አለው። ፓወሩ ብትሉ ምን ብትሉ፣ አሁን እኔ ይሄንን ተጠቅሜዋለሁ። ከታች ወረቀቱን አላወጣሁትም፣ ያው ብዙ ጊዜ ስለማልጠቀመው እንዳይቆሽሽ ብዬ ማለት ነው። ተጠቅሜዋለሁ፣ ግን ፓወሩ ከመፍጫው ራሱ ይሄ ፓወር አለው። እኔ ለምን እንደሆነ አላውቅም። ሽንኩርት መፍጫ ስፈጭኝ፣ ፓወሯ በጣም ደክም ያለች ናት። ይሄ ግን በጣም አሪፍ ነው። ቡና መፍጫን ደግሞ ስነግራችሁ ቡና መፍጫው ምንድነው ፓወር አለው። አሲሮቹ ጋር የሚመጡትን የቡና መፍጫዎች ነው እኔ ሞከርኳቸው። እዚህ ጋር ደግሞ እንደምታውቁት እንግዲህ ገበያ ልታወጡ ነው እንዴ እንዳትሉኝ ገበያ ልታወጡ ነው እንዴ እንዳትሉኝ። ግን አልሐምዱሊላህ ያው እኔ በፊት የላኩት ስለሆነ እንደምታውቁት ሹካ ማንካ ባይ ማለት ነው። እንደውም ይሄን ራሱ ይሄን ትልልቁን ይሩዙ ነው ምናምን ብዙ ነበር የላኩት ያው ቤተሰብ አንዳንድ ያነሳሉ አይደል? እንደዛ ሆኖብኝ እነዚህ ልታና ያገኘሁት ማለት ነው ውዶችዬ። እዚህ ጋር እንደምታዩት ሹካ ማንካ አለ። እዚህም ሀገር ብር ካወጣችሁ ግን እዚያም ሀገር እውነት ለመናገር የአምስት ብር አቦ ካምሰ ሀዳችሁ ትገዛላችሁ። ግን እንደዛ አይደለም፣ እንደዛ አይደለም። እንደምታዩት ይሄ ይሄ ዳሂቢም አይለኝ፣ ዳሂቢውን መግዛት የምትፈልጉ እኔ አሁን እሸጠዋለሁኝ መግዛት ትችላላችሁ ማለት ነው። ማንካና ሹካ ስምንት ስምንት ነው ይመስለኛል ያለኝ። ይሄንን ደሀቢውን አልፈልገውም እኔ በራሴ እሸጠዋለሁ። መግዛት የሚፈልጉ ግዙኝ ይላችኋለሁ። በስንት እንግዛሽ ካላችሁ ደግሞ አንድ ማንካ በአራት መቶ ወይም በአምስት መቶ ብር ሂሳብ ነው የምሸጥላችሁ። ሹካውንም እንደዛው የሚበላውም ማለት ነው። ይችም የትንሿ አለችኝ እንደምታዩት አስራ ሁለት ፍሬ ነው መሰለኝ። ይሄ አላቅም ብቻ አስር ወይም ስምንት ነው የሚሆነው። ይሄ አለኝ። ይሄን እሸጣለሁ ማለት ነው። እንዲሁም ደግሞ ይሄንን ይሄ ዲያብላ አለኝ። እኔ ሶስት ነው ያለኝ። አንዱን እሸጠዋለሁ አልፈልገውም ማለት ነው። ሌላው እንግዲህ ማንካ ሹካ ምናምን ከነዚህ የሚሸጥ ከሆነ መጨረሻ ላይ እነግራችኋለሁ ማለት ነው። ምክንያቱም ይሄ ሁሉ ምን ያደርግልኛል? ትንሽ ከሆነ ተጠንቅቃችሁ ትይዙታላችሁ። ብዙ ከሆነ ግን ከጠፋ ራሱ ያን ያክል ትኩረት ሰጥታችሁ አትፈልጉትም ምናምን ማለት ነው። ትንሽ ከሆነ ግን እንትን ትሉታላችሁ። ይሄ ሁሉ ምንም አይሰራልኝም። እኛ እግር ደግሞ ሩዝ ራሱ እንደዛ አይደለም የሚበላው። እንደ አረባ እግር በማካ በሹቃ አይደለም በእንጀራ ነው የሚበሉት ማለት ነው። ስለዚህ እንደዛ ስለሆነ አልፈልግም ብዙም እላችኋለሁ። ይህንንም እሸጣለሁ የተወሰነ አስቀር፣ ችግር ምን፣ ምኑን እንደምሸጥ በኋላ ነግራችኋለሁ። መግዛት የምትፈልጉ ልጆች አሁንም ግዙኝ አራት መቶ ብር፣ እውነት ለመናገር እዚህም አንድ ማንኪያ አራት መቶ ብር የሚሸጥ ማንኪያ አለ፣ ግን ያን ያክል አይደለም። ኳሊቲው የአቡካምሳውም አይደለም። አቡካምሳ ራሱ እዛ የሚሸጠው ማንካ፣ እውነት ለመናገር እዚህ ሲመጣ ምንም አያገለግልም። በዚህ ሀገር ማንካ ስታስተያዩት በጣም ልዩነት አለው ይሄም ደግሞ እንደምታዩት በጣም ኳሊቲ ነው። እኔ ከአቡካምሳ አይደለም የገዛሁት። ያው አሁንም ደግሞ እንደ እንትን እንዳትሉ ማለት ነው፣ ከአቡካምሳ ገዝተሽ እንዳትሉኝ። ከአቡካምሳ አይደለም ሲጀመር፣ እኔ ይሄንን ዕቃዬን ሁሉ ስገዛው አቡካምሳ ናላቅ። የእውነት ለመናገር የእዛን ሰዓት ማለት ነው። እና ይሄንን ይመስላል ልጆችዬ። ማጥላያም፣ እዛ ሀገርም በርግጥ ማጥላያ እንኳን እዛ ሀገርም አለ፣ ግን ውድ ነው። አንዷ 300 ብር ነው መሰለኝ የምትሸጠው እችን የምታክለው ማለት ነው። ከዛ ብር አውጥታችሁ ለምሳሌ 12 ብር 22 ብር የሚሸጡት ጥሩ ጥሩ ማጥለሊያዎች አሉ ማለት ነው። እንደዚህ የሚያሉ ሳይሆን አሉኝን ምን አመጣቻለሁኝ ብረት በብረት የሆኑት አሉ አይደለም። እነሱን ብረት ትችላላችሁ እላችኋለሁኝ እንደነዚህ አይነት በእርግጥ እዚህ ማገር አለን። አሁን ይሄን ሶስቱን ሴሪ ከዛ 39 ሪያል ነው የገዛሁት። ይሄ ትልቁ ነው ማለት ነው። ከፍ ከፍ ያለውን ብታመጡ አሪፍ ነው፣ ለዳቦ ማብኪያ ቢሆን ለአንዳንድ ነገር በቃ ጥሩ ነው። እንደ አይነን ነገር አብሮችሁ ይኖራል። በዛ ላይ ግን ከገዛችሁ ኳሊቲውን ይሄ ነው አሁን አቦ፣ ካምሳ ሞልቷል ግን ምን ከሞል ውስጥ ነው የገዛሁት 3 ቱም ባንድ 39 ይሁን 49 ሪያል ይሁን ነው የገዛሁት እላችኋለሁኝ። ከቻላችሁ ከቻላችሁ ማንካና ሹካውን ወደ ጎን ትታችሁ ብትችሉ ይሄን ምክንያት ሳከረባ ብታመጡ እመርጥላችኋለሁ። ተጠቅሜዋለሁ። ይሄው እንደምታውቁት ፓናሶኒክ ነው የሚለው ይሄን ብታመጡ በጣም አሪፍ ነው ፓወሩም ቆንጆ ነው። እንደገና ደግሞ የአሲር መፍጫ ሞኒሊክስ የሚለው እሱ ራሱ ማለት ነው። በእርግጥ እዚ ሀገር ያለው ልባችሁን ነው ምርክ የሚያደርጋቸው የአሲሩ መፍጫ ግን ፓወሩ ደህና ነው። እውነት ለመናገር እኔ አሁን ቡና የምፈጫው ሞኔሊክስ ያሲሩ መፍጫ ጋር የሚመጡት ትንንሾቹ አሉ፣ በእነሱ ነው ቡና የምፈጫው እና ፓወራቸው በጣም አሪፍ ነው ማለት ነው። ውዶችዬ ይሄ ልላችሁ ነው የፈለግኩት። ከዛ ሀገር ይሄንን አምጡ ማለት ነው። ይሄ ደግሞ እዚሁ አሁን እኔ ሲስተሬ እዚሁ ገዝተው ሆቶቼ እዚሁ ይጠቀሙበታል፣ ጥሩ ነው ብለውኛል። እውነት ለመናገር ይሄንን ሀገር ውስጥ ያለውን ግን መልኩን ስታሁት የዚህ ሀገሩና የሰዑዱ በጣም ይለያየ። ይሄ እንደምታወት ንትር ያለ በቃ ብርጭቆ ነው የሚለው የሚመስለው። ያ ግን እዚህ ሀገር ውስጥ ያለው ግን አልሙኒየም ነው የሚመስለው። እላችኋለሁ። ከሁሉም ከሁሉም ይሄንን ምክንያት ከዛ እንደ ቤታችሁ ማለት ነው ቤታችሁ ምን አይነት ቤት ውስጥ እንደምትኖሩ እናንተ ታቃላችሁ። በእርግጥ ያን ያክል አስፈላጊ አይደለም፣ ግን ካላችሁ ከተማ ውስጥ የምትኖሩ ከሆነ ፓወር ያለበት ከሆነ እንደዚህ ቤታችሁን በዚህ መጠቀም የምትችሉ ከሆነ ምንም ማለት አይደለም። አምስት መቶ ሪያል፣ አራት መቶ ሪያል ነው። በባህር ደግሞ ከላካችሁት አሁን በእርግጥ ባህር ቀረጣ መጣ የተባለው ውዝግብ እየፈጠረ ነው። አምጡ። እዚህ ሀገር ውስጥ ያለው አይረባም። ይሄ ምክንያት ሳከረባው በደንብ አይቼዋለሁኝ እኔ ማለት ነው። መግዛት ከቻላችሁ ግዙ እላችኋለሁኝ። እኔ ሁለት ነበር ያመጣሁት። አንዱን ሸኩት፣ አንዱ ደግሞ ይሄው እንደምታዩት ለራሴ ልጠቀምበት ጀምሬያለሁም። ያው ወዴታዬ ሙሉ ለሙሉ አላወጣሁትም፣ ሻወረቀውን ምክንያቱም ብጠቀመው ነው ያው ተመጣሁን። ይሄን ሁለቴ ነው የተጠቀምኩት። ያ ማለት ብጠቀመው ነው በሀያ ቀን ወይም በ15 ቀን ነው። ስለዚህ እንዳይቆሽሽ ዶላብ ውስጥ ስለሆነ የማስቀምጠው። ከታች እንደምታውት ፓክድ እንደሆነ ነው፣ አልፈታሁትም ኪሱን። ከላይ ደግሞ መልሼ ኪስ ልብስ አድርጌ መጥራ ኪችን ውስጥ ዶላብ ውስጥ እዚያ ነው የማስቀምጠውና አቧራ ከሚቦልበት ይሄ ነው ሞክር ያለሁ ተጠቅም ያለሁ አሪፍ ነው ላችኋለሁኝ። ውዶቼ በተረፈ ደግሞ እቃ ማዘዝ የምትፈልጉ እቃ አዘዙኝ፣ የትኛውም ሀገር አደርሳለሁ ብያችኋለሁኝ። ወግዶች፣ መኪና ሰላሞች፣ ወዲታይ ማከፍታ ምናምን እዘዙን። እዚሁም ደሴ ውስጥ ያላችሁ ኮምበልቻ፣ ሀያቂ የትም ሀገር ይሁን ግን የወላድለ ዝም ብዬ ነው ወግድ መከነ ሰላም ያልኩት፣ እናንተ ብታዙ ደስ ስለሚለኝ ማለት ነው እና ያንን ይመስላል ለዛሬ እየላቸው የመጣሁት በተረፈ ደግሞ በሌላ ቪዲዮ እንገናኛለን። ደህና ሁኑ። ባይ ባይ።